የእውነት አምላክ አቤቱ ተቤዥተኸኛልና። ከንቱ ምናምንቴነትን የጠበቁትን ጠላህ። እኔ ግን በእግዚአብሔር ታመንሁ። መከራዬን አይተሃልና ነፍሴንም ከጭንቀት አድነሃታልና በምሕረትህ ደስ ይለኛል፣ ሐሴትም አደርጋለሁ። በጠላቴ እጅ አልዘጋኸኝም፣ በሰፊም ስፍራ እግሮቼን አቆምህ። ተቸግሬአለሁና አቤቱ ምራኝ፣ ዐይኔም ከኀዘን የተነሣ ተፈጀች።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 በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ። ባንተ ለሚያምኑ በሰው ልጆች ፊት ያዘጋጀሃት ለሚፈሩህም የሰወርሃት ቸርነትህ እንደ ምን በዛች በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንህም ከአንደበት ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን።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 ስለ ኃጢአቴ እመተክዛለሁ። ጠላቶቼ ሕያዋን ናቸው ይበረቱብኝማል። በጠማማነትም የሚጠሉኝ በዙ። ጽድቅን ስለ ተከተልሁ በበጎ ፈንታ ክፉን የሚመልሱልኝ ይጠሉኛል። አቤቱ አንተ አትጣለኝ፣ አምላኬ ከእኔ አትራቅ። አቤቱ መድኃኒቴ፣ እኔን ለመርዳት ፍጠን። መዝሙር ምዕራፍ ሰላሳ ዘጠኝ በአንደበቴ እንዳልስት መንገዴን እጠብቃለሁ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 ነፍሱም እንደ ሸረሪት ድር ታልቃለች። በእውነት ሰው ሁሉ ከንቱ ነው። አቤቱ ጸሎቴን ስማ፣ ጩኸቴንም አድምጥ፣ ልቅሶዬንም ቸል አትበለኝ። እኔም በምድር ላይ መጻተኛ ነኝና እንደ አባቶቼም እንግዳ ነኝና ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ። መዝሙረ ዳዊት ምዕራፍ አርባ ቈይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም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 አቤቱ አምላኬ በበገና አመሰግንሃለሁ። ነፍሴ ሆይ ለምን ታዝኛለሽ? ለምን ስታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። መዝሙር ምዕራፍ አርባ አራት አቤቱ በጆሮአችን ሰማን፣ አባቶቻችንም በዘመናቸው በቀድሞ ዘመን የሠራኸውን ሥራ ነገሩን። እጅ አሕዛብን አጠፋች፣ እነርሱንም ተከልህ።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 ሰይፌም አያድነኝምና አንተ ግን ከጠላቶቻችን አዳንህን፣ የሚጠሉንንም አሳፈርሃቸው። ሁልጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። አሁን ግን ጠላህን አሳፈርኸንም፣ ከሠራዊታችንም ጋር አትወጣም። ከጠላቶቻችንም ፊት ወደ ኋላችን መለስህን፣ የሚጠሉንም ተነጣጠቁን። እንደ በጎች ሊበሉን ሰጠኸን፣ ወደ አሕዛብም በተንኸን። ሕዝብህንም ያለ ዋጋ ሰጠህ፣ በመለወጣቸውም ትርፍ የለም። ለጎረቤቶቻችን ስድብ፣ በዙሪያችንም ላሉ መሳቂያና መዘበቻ አደረግከን። በአሕዛብ ዘንድ ምሳሌ፣ በሕዝብም ዘንድ የራስ መንቀሳቀሻ አደረግከን። ጒስቁልናዬ ሁል ጊዜ በፊቴ ነው፣ የፊቴም እፍረት ሸፈነኝ፣ ከሚሳደብና ከሚላገድ ቃል የተነሣ ከጠላትና ከቂመኛ ፊት የተነሣ ነው። ይህ ሁሉ በእኛ ላይ ደረሰ። አልረሳንህም ኪዳንህንም አልወነጀልንም። ልባችን ወደ ኋላው አልተመለሰም፣ ፍለጋችንም ከመንገድህ ፈቀቅ አላለም። በክፉ ስፍራ አዋርደህናልና በሞት ጥላም ሰውረህናልና። የአምላካችንን ስም ረስተንስ ቢሆን እጃችንንም ወደ ሌላ አምላክ አንስተንስ ቢሆን እግዚአብሔር ይህንን አይመረምርም ነበርን? እርሱ ልብ የሰወረውን ያውቃልና። ስለ አንተ ሁልጊዜ ተገድለናል፣ እንደሚታረዱን በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። ለምንስ ፊትህን ትሰውራለህ? መከራችንንና ችግራችንንስ